አሜሪካ እና ኢራን በኦማን እያደረጉ ያሉት የኑክሌር ድርድሮች እንደ ኢራን የውጭ ጉዳይ ሚኒስትር አራግቺ አገላለጽ የቀጥታ ንግግሮች ናቸው መባሉ ውሸት ነው ሲሉ ገልጸውታል። የኢራን ባለስልጣናት ለተዘዋሪ ንግግሮች ላቀረቡት ጥያቄ አሜሪካ ምላሽ አልሰጠችም በማለት ሁኔታውን ለማቃለል ሞክረዋል። ነገር ግን ከቢንያሚን ኔታንያሁ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ድርድር መጀመሩና ቅዳሜ ዕለት ሁለቱ ወገኖች ቀጥታ ወሳኝ ድርድር እንደሚያደርጉ ገልጸው እንደነበር ይታወቃል። ከትራምፕ አስተያየት ከሰዓታት በኋላ የኢራን የውጭ ጉዳይ ሚኒስትር አባሳ አራክቺ በኦማን ትራምፕ በጠቀሱት ቀን ድርድሩ እንደሚካሄድ ለማስተዋወቅ የተገደደ ይመስላል። ቀጥተኛ ያልሆነ ድርድር ላይ አጽንኦት የሰጠው የአራክቺ የትዊተር መልዕክት ተከትሎ ተደራዳሪዎቹ አራክቺ ከኢራንና ከአሜሪካ ደግሞ የትራምፕ መካከለኛው ምስራቅ ተወካይ ስቲቭ ዊትኮፍ እንደሆኑ ጽፈዋል። በውጤቱም ቀደም ሲል መንፈሳዊ መሪ አሊ ከሚኒ ከዩኤስ ጋር የተደረገው ንግግር ጥበብ ክብርና ምክንያት አይነት የጎደለው ነው የሚለው ንግግራቸው ዋጋ ያሰጣው ሆኗል። ይህ በእንዲህ እንዳለ በቪየና ዓለም አቀፍ ድርጅቶች አንድ መድረክ ላይ የሩሲያ አቋሚ ተወካይ ሚካኤል ኢልያኖቭ እንደተናገሩት ማክሰኞ በኢራን ቻይና እና ሩሲያ መካከል የተደረገ የኒኩሌር ምክክር ጠቃሚ ነው ሲሉ ገልጸውታል። ኡልያኖቭ በኤክስ ማህበራዊ ገጻቸው ባወጡት መረጃ ሶስቱ ሀገራት በዚህ መስክ ውስጥ ያሉ ተስፋዎችና ተግዳሮቶችን ጨምሮ ከኢራን የኒኩሌር መርሃ ግብር ጋር በተያያዙ ጉዳዮች ላይ በሞስኮ ውጤታማ የሶስትዮሽ ቅንጅት በባለሙያ ደረጃ ስብሰባ ነበራቸው ብለዋል። ኢራን በድርድርና በኒኩሌር መርሃ ግብር ስብሰባዎች የተወጠረች መስላለች። በእስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትርና በትራምፕ መካከለኛው ምስራቅ ተወካይ መካከል ቀጥተኛ ድርድር መጀመሩ የኢራንና የአሜሪካ ግንኙነት የተሻለ እንዲሆን መሰረት የሚጥል ቢሆን የሚሆንም ውጤታማነቱ ላይ ግን ሁሉም ጥርጣሬ ያለው ይመስላል። በእስላማዊ ሪፐብሊክና በዩናይትድ ስቴትስ መካከል የነበረው ዲፕሎማሲያዊ ግንኙነት እንደ አውሮፓውያን አቆጣጠር መያዚያ ሰባት ቀን የተቋረጠው በቀድሞ የአሜሪካ ፕሬዚደንት ጂሚ ካርተር ዘመን ቴህራን በሚገኘ የአሜሪካ ኤምባሲ ውስጥ በተፈጠረ እገታ ሁኔታ ተከትሎ ነበር። እስከ ዛሬዋ እለትም ግንኙነታቸው እንደሻከረ ቆይቷል። ሆሚኒ ከትራምፕ አስተዳደር ጋር የሚያደርጉት ንግግር በመቃወም የሚይዙትን አቋም ከግምት ውስጥ በማስገባት የኢራን ባለስልጣናት ይህ ዜና እንዲወጣ ፍላጎት አልነበራቸውም። ቢያንስ ድርድር ውስጥ ከሚጠናቀቅ። ሆኖም የአሜሪካው ፕሬዚደንት ተሰድሮ ወደ ሌላ አቅጣጫ ወስደው ውይይቱ ካልተሳካ ኢራን የሚጠብቃ ጥሩ አይደለም ሲሉ በተደጋጋሚ ዛቻ ማሰማታቸው ጉዳዩን የአደባባይ ሚስጥር ከመሆን አሳልፎታል እስከ ቅርብ ጊዜ ድረስ የተባበሩት አረብ ኤምሬቶች ሚና እንዲኖራት ፍላጎት የነበራት የምትመስለው ዩናይትድ ስቴትስ ኦማን የመደራደሪያ ቦታ እንድትሆን ተስማምታለች በኢራንና በአሜሪካ መካከል የረጅም ጊዜ ሽምግልና ታሪክ ያላት ብቸኛ ሀገርም አድርጓታል እንደ አውሮፓውያኑ ዘመን አቆጣጠር ከ2011 እስከ 2013 ድረስ በኦማን ውስጥ ሰፊ ቀጥተኛ ድርድር አድርገዋል በዚህም በወቅቱ ባራክ ኦባማ ለካሚኒ ዩራኒየም ማበልጸጊያ መርህን ምርህን የክርክር ዋና ነጥብ አድርገው እንዲቀበሉ አድርገዋቸዋል። ላለፉት 45 ዓመታት በኢራንና በአሜሪካ መካከል ዲፕሎማሲያዊ መደበኛ ግንኙነቶች ተቋርጠውም ያለ ሶስተኛ ወገን አጃቢነት ብዙ ጊዜ ፊት ለፊት ተገናኝተዋል። የዲፕሎማሲያዊ ግንኙነቶች መቋረጥ ምክንያት ከሆኑ ጉዳዮች ውስጥ አንዱና ዋና የሆነው በትሄራን የተያዙ ዲፕሎማቶች ጉዳይ ሲሆን እነዚሁ ዲፕሎማቶች እንዲፈቱ ድርድር የተካሄደውም ደግሞ በአልጄሪያ ሽምግልና ነበር። እንደ አውሮፓውያን አቆጣጠር በ1986 ደግሞ ሮበርት ማክፋርሌን የሮናልድ ሬገን ብሔራዊ ደህንነት አማካሪ ወደ ትሄራን ባልተለመደ ሁኔታ ያልተጠበቀ ጉዞ በማድረግ ከኢራን ባለስልጣናት ጋር አሁን ኢንዲፔንዳንስ ሆቴል በሆነ ቦታ ተነጋግረው ከኢራቅ ጋር ጦርነት ላይ ለነበረችው ኢራን የጦር መሳሪያ ለመሸጥ ተስማምተውም ነበር። በካሜን አመራር ጊዜ በኢራንና በዩናይትድ ስቴትስ መካከል የተደረጉ ድርድሮች ከተለያዩ ዓላማዎች ጋር ተካሂደዋል። ከኒውክሌር ንግግሮች በፊት የነበረው ድርድሮችና ንግግሮች ከፍተኛ ትኩረት ያገኘው ጉዳይ ግን እንደ አውሮፓውያን አቆጣጠር በሁለት ሺዎች ውስጥ የተካሄደ ነበር። በወቅቱ የቅዱስ ኃይል አብዮታዊ ጠባቂዎች አዛዥ የነበሩት ቃሲም ሱሌማኒ የአሜሪካን የኒውክሌር ንግግሮች በተመለከተ በቀጥታ የተደራደሩትን መጥቀስ ይቻላል። በቀድሞ የአሜሪካ የጦር መሪና በኋላም ደህንነቱ ተቋም ዋና ሰው የነበሩት ጀነራል ዴቪድ ፔትሬስ በማስታወሻቸው ላይ እንዳሉት ሱሌማኒ ለኢራን ክልላዊ ፖሊስ ዋና ሰው በመሆኑ ከእሱ ጋር የድርድር ስምምነቶች ሊደረጉ እንደሚችሉ በመግለጽ መልእክቶችን ደጋግመው እንደላኩላቸው ተናግረዋል። ከሳዳም ውድቀትና አዲስ መንግስት በኢራቅ ከተቋቋመ በኋላ ከእስላማዊ ሪፐብሊክ ጋር የተጣጣመ ዓላማው ኢራቅን ለመርዳት ያደረገ ድርድር ተካሂዷል። ምንም እንኳ የተለየ ስኬት ላይ ባይደርሱም፣ በተግባር ግን ሁለቱ ሀገሮች መካከል ቀጥተኛ ውይይት ነበር። ነገር ግን እነዚህ ውይይቶች የተካሄዱት ከሁለቱም ወገኖች የተውጣጡ ወታደራዊ ኃይሎች በተገኙበት ቢሆንም ተልእኮ የተመደበው በባግዳድ ለሚገኙ ሁለቱ ሀገራት አምባሳደሮች ፖለቲካ ተወካይ ተደርገው ተቆጥረዋል። በኦማኑ ሱልጣንና በአሊ አክበር ሳሊሂ ጥረት የጸደቀው የኦማን ንግግር ለሁለት ዓመታት ያህል የቀጠለ ሲሆን በወቅቱ ኻሚኒ ጠቅላይ ብሔራዊ ደህንነት ምክር ቤት ተወካይ ሐሰን ሮሃኒ ፕሬዚደንት እስኪሆኑ ድረስ ሙሉ በሙሉ ያለምንም ንግግር በጨለማ ውስጥ ቆይተዋል። በኦማን በኢራንና በአሜሪካ መካከል የነበረው ምስጢራዊ ግን ቀጥተኛ ንግግር የሮሃኒ ፕሬዚደንትነት ከተጀመረ በኋላ ወደ ውጭ ጉዳይ ሚኒስትሮች ደረጃ አድገው ለህዝብ ይፋ ሆነዋል። ለሃያ ሁለት ወራትም ቀጥለው ነበር። በቪዬና በተካሄደ የመጨረሻ ድርድር ሁለቱ የውጭ ጉዳይ ሚኒስትሮች ሌት ተቀን ተገናኝተው በመነጋገር ለሶስት ሳምንታት ያህል በሆቴል ቆይተዋል። ምናልባትም በኢራንና በዩናይትድ ስቴትስ መካከል የተደረገው ብቸኛ ተዘዋዋሪ መንገድ የተካሄደ ድርድር ሊባል ይችላል። ጊዜውም ኢብራሂም ራይሲ የፕሬዝደንትነት ጊዜ በነበረበት ወቅት ነበር። የካሚኒ ዘመድ የሆነው አሊ ባገሪካኒ የኢራን ምክትል የውጭ ጉዳይ ሚኒስትርና የዩኤስ የውጭ ጉዳይ ሚኒስትር የኢራን ጉዳይ ባለስልጣን ሮበርት ማሌ በቪየና ድርድሩን ሲመሩ ነበረ። ንግግሮቹ ምንም መሻሻል ሳይኖራቸው ለወራት ተጉዘዋል። እናም በመጨረሻ ሮበርት ማሌ ከስልጣን ተወገዱ። አሁን ጊዜው የአባስ አራግቺ ነው እንደገና ድርድር ለመምራት ን ወክለው ከፊት ተሰልፈዋል። ኢብራሂም ረኢሲ በሄሊኮፕተር አደጋ መሞታቸውን ተከትሎ ያልተጠበቀ የውጭ ጉዳይ ሚኒስትር ሆኖ ከመሾሙ ከጥቂት ወራት በፊት አራግቺ መጽሐፍ አሳተሙ። በኢራንና በዩናይትድ ስቴትስ መካከል በቪየና በቀጥታና በጽሑፍ የተደረገ ድርድር ቋንቋው በእንግሊዝኛ ነበር። አራግቺ በመጽሐፉ ላይ እንዲህ ሲል ጽፏል፣ አሜሪካ ወገን የፋርስ ቋንቋ ተርጓሚ አልነበረውም እና ቢኖራቸውም እያንዳንዱ ቃል በጥንቃቄ የተመረጠበትን አስቸጋሪና ውስብስብ የድርድር ስነ ጽሑፍ በትክክል ለመተርጎም ምን ያህል ብቃት እንዳላቸው እርግጠኛ አልነበርንም። ራሳችንን በተመለ ስንመለከተ ግን በልኳኖቻችን ውስጥ እንግሊዝኛ አቀላጥፎ የሚያውቁ ልምድ ያላቸው ባለሙያዎችና የሕግ ባለሙያዎች ጋር ስለነበር የእንግሊዝኛ ሀሳባችንን በትክክል መግለጽ እንደምንችል እርግጠኛ ነበርኩ ብለዋል። በዚህም ምክንያት በቪየና ድርድር በተሻለ ሁኔታ በአንድ ቀን ውስጥ ከአንድ በላይ ደብዳቤ መለዋወጥ አይቻልም ነበር። ሁኔታው አታካች የሚባል አይነት ነው። አሁንም የኢራን የውጭ ጉዳይ ሚኒስትር በኦማን ከሚገኘ የትራምፕ መካከለኛ ምስራቅ ተወካይ ጋር ለመደራደር በዝግጅት ላይ ነው። አሁን ንግግሮቹ በተዘዋዋሪ እንደሚሆኑ ተነግሯል። ነገር ግን የኦማን ድርድር አዘጋጆች በክፍል ውስጥ ሙሉ ጊዜ ይቆያሉ ብሎ ማመን ከባድ ነው ወይ? ሁለቱ ከፍተኛ ባለስልጣናት በደብዳቤ ብቻ ይገናኛሉ ማለት ነው?